ሰላም ሰላም የቻናል ቤተሰቦች እንዴት ናችሁ? በያላችሁ በት በሰላማችሁ ይብዛ። ዛሬ እጅላችሁ የመጣው አማርኛ ቃል ምስረታ ነው ማለት ነው። አማርኛ ቃል ምስረታ በተከታታይ ቀን ቃላት ምስረታ ማረፍተ ነገርም ከፊደል ጀምሬ እሰራለሁ ማለት ነው። እናንተ እየገባችሁ ትማራላችሁ፣ በደንብ ታተርፉበታላችሁ። ቪዲዮን እስከ መጨረሻ ላይክ እና ሸር በማድረግ እዩት ማለት ነው። ዛሬ እጅላችሁ የመጣው በሁለት፣ በሶስት፣ በአራት፣ በአምስት ሆሄያት የተመሰረቱ ባለ ሁለት እና ባለ ሶስት ከዚህ ጋር ባለ አራት በቀዩ እዚህ ጋር መጨረሻው ደግሞ ባለ አምስት ሆሄ የተመሰረቱ ቃላቶች፣ ትርጉም የሚሰጡ ቃላቶችን እናያለን። እንግዲህ ባለ ሁለት ማለት ሁለት ፊደሎችን ወይም ደግሞ ሁለት ኮያቶችን ይዞ ትርጉም የሚሰጥ ማለት ነው። ሶስተኛውም ደግሞ ባለ ሶስቶችን ፊደሎች የተለያዩ ፊደሎችን ይዞ ትርጉም የሚሰጥ ይሆናል። አራተኛውም አራት ፊደል ይዞ ትርጉም የሚሰጥ ይሆናል። አምስተኛውም እንደዚው አምስቶቹ ፊደሎች ይዞ ትርጉም ያለው ቃል ይሰጠናል ማለት ነው። እነዚህን በደንብ አርጌ ያሳያችኋለሁ። ፊደሎችን በደንብ ድምፃቸውንና ምን አይነት ቅጥላታቸውንም ምን አይነት እንደሆነ እያየነ እስከ መጨረሻው አብራችሁ ትቆያላችሁ። በደንብ አርጌ ያስረዳችኋለሁ። በተለይ ጀማሪ ከሆናችሁ አብራችሁኝ በደንብ አርጋችሁ ታጠናላችሁ። ደብተርና እስክሪብቶ በመያዝ ደግሞ ጻፏቸው ማለት ነው። ቀጥታ ወደ ንባቡ ገባለሁ። ወደታች ወደታች ነው ማነብላችሁ። ባለ ሁለት መጀመሪያ ከዚያ ባለ ሶስቱን እያደረግን እስከ መጨረሻ እናነባለን። አብራቸው ይቆዩ። እሺ፣ ተመልሻለሁ። አሁን መጀመሪያ በሁለት በሁለት ፊድብች የተመሰረተ ባለ ሁለት ኮሄ ቃላት ምስረታ እናነባለን። እንግዲህ መጀመሪያ ላይ ያለው በጥቁር የተጻፈው ማለት ነው ምን ይላል? ላ ይላል። ከዛ ክ ይላል። ላ ብሎ ከዛ ክ ላክ ይላል ማለት ነው። ላክ የለ አራተኛ ላ ነው፣ የከ ደግሞ ክ ነው። በአንድ ላይ ምን የሚል ትርጉም ያለው ቃል ይሰጠናል ማለት ነው። ላክ የሚል ማለት ነው። ላክ ላክ የሚል ትርጉም ያለው ቃል ይሰጠናል ማለት ነው። ላክ ሚል የለ አራተኛ የከ ክ ስድስተኛ፣ ሁለት ፊደሎች ማለት ነው። ላክ ይላል። ኦኬ፣ ቀጥሎ ደግሞ ላ ኪ ላኪ። ይሄ ደግሞ ምን ይላል? ላኪ ይላል ይህኛው ላክ ነበረ። ይህኛው ደግሞ ላኪ ላኪ። የለ አራተኛዋ የከይች ሶስተኛ ሆነች፣ ኪ ሶስተኛ ሆነች ማለት ነው። ላኪ ይላል። ላክ ከዚያ ላኪ። አሁንም ሁለት ፊደል ነው። ኦኬ ቀጥሎ ደግሞ ሙ ዝ ይላል። ሙዝ ይላል። ሙዝ ሙዝ ማለት የመ ሁለተኛው ሙ ነው። የዘ ዝ ስድስተኛው ነው። አሁንም ሁለት ፊደል ነው ማለት ነው። ሁለት ፊደል በአንድ ላይ ምን ሙዝ ይላል ማለት ነው። ሙዝ ሙ ሁለተኛው ዝ ስድስተኛዋ ማለት ነው። ሙዝ ይላል። ኦኬ ከዛ ቀጥሎ ደግሞ ዛ ለ ይላል። ዛ ከዚያ ለ ዛ ለ ይላል። ደግሞ ዛ ለ ዛ ለ የሚለው ደግሞ የዛ አራተኛ ነው። የለ መጀመሪያው ዛ ለ የሚል ትርጉም ያለው ቃል ይሰጠናል። ዛ ለ ኦኬ ቀጥሎ ደግሞ ጎ ዳ ጎዳ ይለናል። ጎዳ የገ ጎነች መጨረሻ ማለት ነው። የደ አራተኛ ዳ። ጎዳ ይለናል ማለት ነው። ጎዳ ጎዳ። ኦኬ በመጨረሻው ጾታ፣ ጾታ ይለናል። ጾታ የጸ ጾ ነው። የተ ታ ነው። አራተኛው ጾታ ይለናል ማለት ነው። ጾታ ጾታ። ጾ ከዚያ ታ። እቺ የጸ ፊደል ጾ ነች። የተ ደግሞ ታ አራተኛ ማለት ነው። ጾታ የተለማ ነው። ጾታ ልጅ ያደርጋችሁ ታለማመዱ። አሁን ያነበብነው በሁለት በሁለት ብቻ እየተመሰረቱ ትርጉም ያላቸው ቃላቶችን አነበብን። እስቲ ደግመን እናንብባቸው። ላከ ከዚያ ላኪ፣ ከዚያ ሙዝ፣ ከዚያ ዛለ፣ ከዛ ጎዳ፣ መጨረሻው ጾታ ጾታ። የሚል ትርጉም ያለው ቃላቶችን አነበብን ማለት ነው። ኦኬ፣ አሁን ደግሞ የምናነበው በሶስት በሶስት የተመሰረተ ይሆናል። በዚህ በአረንጓዴ የጻፉትን ሶስት ሶስት ፊደሎች በአንድ ላይ ሆኖ ትርጉም የሚሰጡ ቃላቶች እናነባለን ማለት ነው። ኦኬ፣ መጀመሪያ ላይ ጠባ ቂ ጠባ፣ ከዚያ ቂ ቂ፣ ሶስተኛ ማለት ነው። ጠባቂ ይላል ማለት ነው። ጠባቂ የጠ የበ እና የቀ ማለት ነው። ጠባቂ ይላል፣ ጠባቂ። እሺ፣ ቀጥሎ ደግሞ ባህል ባህል ይላል ባህል። ባ አራተኛ ነው፣ የሃ ደግሞ ህ ነው ስድስተኛ፣ የለለ ነው። ባህል ይላል። አሁንም የበ የሃና የለ ሶስት ፊደሎች ማለት ነው። ሶስት ፊደሎች በአንድ ላይ ባህል የሚል ትርጉም ያለው ቃል ይሰጣሉ። ቀጥሎ ደግሞ ሀ ላ ፊ ይላል። ሀላፊ ይላል። ሀላፊ ሀላፊ የሚለው ደግሞ የሀ የለላ የፈ ፊ ሶስተኛው ማለት ነው። ሃላፊ ይላል። ሃላፊ ሃላፊ ይላን ማለት ነው። ይህ የለና የፈ ፊደል ማለት ነው። ሶስቶቹ ሃላፊ የሚል ትርጉም ያለው ቃል ይሰጣሉ። ኦኬ፣ ቀጥሎ ደግሞ ነጠላ ነጠላ ነጠላ ይላኔ፣ ደግሞ ነጠላ የነ የጠና የለ ማለት ነው። የነ ፊደል የጠ ፊደል የለ ፊደል። ኦኬ፣ ቀጥሎ ደግሞ ስጦታ ይላል። ስጦ ከዚያ ታ ስጦታ ይላል። ስጦታ የሰሰነው የጠጦ መጨረሻ የተታ አራተኛ ስጦታ ይላል ማለት ነው። ስጦታ ኦኬ። ከዛ በመጨረሻው በጋራ በጋራ በጋራ ይላል። የበ እና የገ ከዛ የረ ፊደል ራ አራተኛው፣ የገ አራተኛው፣ የገ ምች የገ ፊደል ናት። አንዳንዴ እንደ ረ ተወስዷታላቸው የሆነ ነገራቸው ስለሚመሳሰል ነው እንጂ ጋ የምትለዋ ፊቷ ወደዚህ ስለሚዞር ከረጋራ ተቃራኒ ናቸው። ስለዚ የመሳሰሉ በጋራ ይላን ማለት ነው። መጨረሻ በማድረግ መለማመድ አለባቸው። ኦኬ እናንበበው ደግመን ጠባቂ፣ ከዛ ባህል፣ ኃላፊ፣ ነጠላ፣ ስጦታ፣ በጋራ የሚል ትርጉም ያሉ ቃላቶችን በሶስት በሶስት የተመሰረቱ ብቻ ባለ ሶስት ሆሄ ቃላቶችን አንበብን ማለት ነው። አሁን ደግሞ በቀይ የተጻፉ ባለ አራት ሆሄዎችን አራት ፊደሎችን በአንድ ላይ እያደረግን አገጣጠምን ትርጉም ያለው ቃል እናነባለን። ኦኬ መጀመሪያ ላይ ባ ትላለች፣ ከዛ ለ ከዛ ሞ ያ ባለሞ ያ ባለሞ ያ ይላን ማለት ነው። እንግዲህ እነዚህ ፊደሎች አራት ናቸው። የማን የበ የለ የመና የየ ፊደል ናቸው። በአንድ ላይ ባለሞያ የሚል ትርጉም ያለው ቃል ይሰጡናል። ባለሞያ። ኦኬ ቀጥሎ ደግሞ መ ግ ለ ጫ መግለጫ መግለጫ፣ ይላል ማለት ነው። መግለጫ የሚለው ደግሞ የመ የገ የለ እና የጨ ፊደል አራት አደሉ? የመ የገ የለ እና የጨ ማለት ነው። መግለጫ የሚል ትርጉም ያለው ቃል ይሰጣል። መግለጫ ይላል ማለት ነው። ኦኬ ቀጥሎ ደግሞ መግቢያ፣ መግቢያ በአንድ ላይ ስታነቡት መግቢያ ይላል። እነዚህም አራት ናቸው። የመ የገ የበና የየፊደል ማለት ነው። በአንድ ላይ መግቢያ ይላን ማለት ነው። መግቢያ። ኦኬ፣ ቀጥሎ ደግሞ ማንበብ ማንበብ ማንበብ፣ መደጋገም አለባቸው። ማንበብ አሁን ይሄ በሁለቴ ስለመጣ በቶሎ ስታነቡት ላይገባችሁ ስለሚችል ደጋግማችሁ ስታነቡት ግልጽ ሆኖ ይገባችኋል ማለት ነው። ማንበብ ይላል ማለት ነው። የመ የነ የበ መልሶ የበ፣ እችኛዋ ስድስተኛ ስትሆን፣ እቺ የመጀመሪያ ማለት ነው። ማንበብ ይላል። ኦኬ ቀጥሎ፣ ብርቅዬ ብርቅዬ ብርቅዬ የበ የረ የቀና የየ ማለት ነው። አራት ናቸው እነዚህም ብርቅዬ ይላሉ ማለት ነው። ኦኬ በመጨረሻ አመራር አመራር አመራር ይላል። አመራር የአ የመ የረና መልሶ የረ ማለት ነው። ራ አራተኛ ረ ስድስተኛ ናቸው። አመራር የሚል ትርጉም ያለው ቃል ይሰጣሉ። አሁን ያነበብነ አራት ፊደሎችን የያዘ ትርጉም ያለው ቃል የሚሰጠን ነው፣ ያነበብነው ማለት ነው። እና በአንዴ ደግመን ባለሙያ መግለጫ መግቢያ ማንበብ ብርቅዬ አመራር ይላል ማለት ነው። እንደዚህ በማድረግ መለማመድ አለባችሁ። አሁን መጨረሻው ጋር ደርሰናን በአምስት ፊደሎች ወይም ደግሞ አምስት ሆሄያቶችን የያዘ ትርጉም ያለው ቃል ነው የምናነብ። ይህን አንብበን እንጨርሳለን። አብራችሁ እንደምትከታተሉ ተስፋ አደርጋለሁ። እስከ መጨረሻ ብትቆዩ ታተርፉበታላችሁ። አላችሁ ጀመራችሁ። ከተዋችሁት ደግሞ ብዙ ነገር ይቀርባቸዋል ማለት ነው። መጨረስ ትልቅ ባሌ አለው። እሱን ብታደረጉ ቆንጆ ነው። እሺ፣ መጀመሪያ ላይ መምህራን መምህራን ይላል ማለት ነው። ይሄ መምህራን መምህራን የሚል ትርጉም ያለው ቃል ይሰጣሉ። መን ሁለት ጊዜ መጠቀም መም ብላችሁ ከዛ ህ ከዚ ራ ከዚ ነ መምህራን ይላል ማለት ነው። ኦኬ ቀጥሎ መንግስት መንግስት፣ ይላኔ ደግሞ መንግስት መንግስት የሚለው የመ የነ የገ የሰና የተ ይሆናል። መንግስት ይላል ማለት ነው። መንግስት የመ ፊደል የነ ከዛ የገ የሰ እና የተ ማለት ነው። መንግስት የሚል ትርጉም ያለው ቃል ይሰጣል። ቀጥሎ ደግሞ ማ ስ ገ ባ ት ማስገባት ይላል። ደግሞ ይሄም አምስት ሆያቶች ናቸው የመ የሰ የገ እና የበ የተ ይሆናሉ ማለት ነው። በአንድ ላይ ማስገባት የሚል ትርጉም ያለው ቃላቶች እናነባለን። እሺ ቀጥሎ ደግሞ አን ብ ቧል አንብቧል ይላል። አንብቧል እነዚህም አምስት ናቸው። አንብቧል የሚለው የአ የነ የበብ መልሶ ቧ ችዲ ቃላ ፊደሏ ትሆናለች። ከዛ አለ አምስት ፊደሎች ሆኑ ማለት ነው። አንብ ቧን ይላል። ቀጥሎ ደግሞ አዛ ውንት፣ አዛ ውንት ይላል። አዛውንት የአ የዘዛ የወው የነን የተት አዛውንት ይላል ማለት ነው። አዛውንት እነዚህም አምስት ናቸው። የአ ፊደል የዘ የወ የነና የተ ማለት ነው። አዛውንት ይላል በመጨረሻ መቀስቀሻ መቀስቀሻ ብላችሁ ታነባላችሁ። መ ከዛ ቀ ከዛ ሰ ከዛ መልሶ ቀ ከዛ ሻ አራተኛ ይሆናል። መቀስቀሻ የሚል ትርጉም ያለው ቃል ይሰጣል። አምስት ናቸው። የመ የቀ የሰ መልሶ የቀ ከዛ የሸ ፊደል በአንድ ላይ መቀስቀሻ የሚል ትርጉም ያለው ቃላቶችን በአምስት በአምስት ሆሄያት የተጻፉ አነበብን ማለት ነው። እንዲያደርጋችሁ መለማመድ አለባችሁ። ከዛ እዚህ በላይ ቢሆንም አረፍተ ነገር ቢሆንም ይህንን እንደዛ ካነበባችሁ ባለ ሁለት፣ ባለ ሶስት፣ ባለ አራት፣ ባለ አምስት ወዮችን ካነበባችሁ በኋላ ረጅም ሲሆን ይቀለላችሁ ይሄዳል ማለት ነው። ሻሁን እናንብበው። መምህራን መጀመሪያው መምህራን፣ ከዛ መንግስት መንግስት፣ ከዛ ማስገባት ማስገባት፣ አንብቧል አንብቧል፣ ከዛ አዛውንት አዛውንት ከዛ መቀስቀሻ መቀስቀሻ የሚል በአምስት በአምስት ሆሄ የተጻፉ ቃላቶችን አነበብን ማለት ነው። የፊደሎችን የአምስት ፊደሎችን ስብስብ እያረገን አነበብን ማለት ነው። እንደዚህ በማድረግ ብትለማመዱ በደንብ ግልጽ የሆነ አነባብ ይሆንላችኋል። የዛሬ ቪዲዮ ይህን ይመስል ነበር። ከተመቻቸው ላይክ ሸር በማድረግ አበረታቱኝ። አዲስ ሆኖች ሰብስክራይብ በማድረግ የቻናሉ ቤተሰብ ሆኑ። በሌላ ቪዲዮ እስክንመለስ ሰላም ሆኑ። ቻው